ዝናው በድፍን ዓለም መነጋገሪያ የሆነው ኢትዮጵያዊ ስደተኛ በኒውዮርክ ጎዳና ተጠልሎ ከድመቶች ጋር የሚኖረው እሸቴ። ሰባዊ ክብሬን ስትጥሱ ከኖራችሁ በኋላ የእናንተን የከፍ አረመናዊ ዘረኝነት የተጣባው ቆሻሻ አልቀበልም። ስታዩን ቆሻሻ ቁስ እመስላችኋለሁ። ከጥሩ ሀገር ኢትዮጵያ የመጣው ሰው ነኝ። በጣም በጣም ጥሩ ሰው ነኝ። ይህንን አስገራሚ ንግግር የተናገረው የኒውዮርክ ጎዳና ድምቀት የሆነው የእኛ ሰው እሸቴ ነው። እሸቴ ዛሬ የ64 ዓመት ሽማግሌ ነው። ታዲያም ይህ ሰው በኒውዮርኩ ጎዳና ድመቶችን ጓደኛም ቤተሰብ አድርጎ መኖር ከጀመረ ከራርመዋል። በዚህም ድመቶችን እኔ ከመብላቴ በፊት አስቀድሜ እመግባቸዋለሁ ሲልም ይናገራል። ምንም ነገር ሳገኝ ቀድሜ እነሱን ነው የማበላው፣ ለድመቶቼ ትልቅ ፍቅር አለኝ፣ የሚለው እሸቴ ከሰው ያጣውን በድመቶች አካክሶ ይኖራል። ለመሆኑ ይህ ሰው ከኢትዮጵያ መቼና እንዴት ወጣ? ለቤት አልባነትና ጎዳና ያደረገው ገጠመኝስ ምንድነው? ለሚለው ወሳኝ ጥያቄ ደግሞ አልጀዚራ ከሰሞኑ የለቀቀው እሸቴ ባለድመቱ ሰው የሚል ርዕስ ያለው ዘጋቢ ፊልም የዚህን ኢትዮጵያዊ ታሪክ ከአብዮት ግርፋት እስከ ሱዳን፣ ከኒውዮርክ ኑሮ እስከ ጎዳና ያስቃኘናል። ሌላም ይህንኑ አስገራሚ የህይወት ውጣ ውረድ ልንዳስስ ወደናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮውም ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። በዚህ አስገራሚ የህይወቱ ውጣ ውረዱ ቅኝት ላይ በቅድሚያ እንዴት ወደ ጎዳና መጣ ከሚለው ስንነሳ አልጄዚራ እንዲህ ይለናል። በአንድ ወቅት እሸቴ በአሜሪካ በግንባታ ቦታ ላይ አደጋ ይደርስበታል። ለአመታት ያክልም ሆስፒታል ውስጥ ይቆያል። ለደረሰበት ጉዳት ካሳ 300 ሺ ዶላር እንዲከፈለውና ይህም አንድ ጊዜ ሳይሆን በየጊዜው እየተቀናነሰ እንዲሰጠው ተወሰነ። በዚህም አሁን ካለበት ጎዳና አቅራቢ ያለው ህንፃ ውስጥ አፓርትመንት አግኝቶ በሚሰጠው የካሳ ገንዘብ ኑሮውን መምራት ጀመረ። በዚህ መሀል ደግሞ አንድ ቀን ክፍያ ከሚሰጠው ድርጅት ክፍያውን ተጠቅሞ እንደጨረሰው የሚገልጽ ደብዳቤ ደረሰው። ቼክ ተቆረጠ፣ ወደ ጎዳና ወጣ። ከዚያን ጊዜ ጀምሮ ሁሌም እዚህ ጎዳና ላይ ድመቶቹን እየመገበ ነው የሚኖረው። በረዶ ቢወርድም ዶፍ ቢዘንብም እዚሁ ነው። ድመቶቹ እንደ ቤተሰቡ ናቸው ሲል ሮበርት የተባለው ጓደኛው ይናገራል። እሸቴ ስለ ድመቶቹ ሲናገር ሲሞቱ ችግር ነው፣ ልብ ይሰብራል ይላል። ሌላው ነጥብ እሸቴ ዛሬም ድረስ ደጋግሞ ከሚቆረቆርላት እናት ሀገሩ ኢትዮጵያ መቼና እንዴት ተሰደደ የሚለው ነው። እሸቴ ስለ ኢትዮጵያ ሲናገር ኢትዮጵያ በጣም የምታምር ሀገር ነች፣ ተራራማ ገነት የሆነ በተረት ያለ ምድር አይነት ልጅ እያለው ሰላማዊ ሀገር ነበረች። ከጦርነት በኋላ ግን ሁሉም ነገር ፈራረሰ፣ አስፈሪ ነበር ይላል። ዩኒቨርሲቲ የመግባትና ትልቅ ሰው የመሆን ህልም የነበረው እሸቴ ጦርነቱ ህልሙን በሰቆቃዎች አጅቦ ነጠቀው። አብዮት፣ ሁከት፣ ጅምላ ጭፍጨፋ፣ ግርፋት፣ ሽብር ነበር ሲል ያንን ዘመን ያስታውሳል። መንግስትን ተቃውሞ በራሪ ወረቀቶችን ያሰራጭ ነበር። ነገር ግን በአንድ እድለቢስ ቀን ተይዞ የቃል ምርመራ ተደረገበት። ተናገር አጋልጥ ሲባል አሻፈረኝ አለ። ከዚያም ተገረፍኩ፣ ልሰቀልም ጫፍ ደርሼ ሁላ ነበር። እናም ህይወቴን ለማዳን ሀገር ለቅቄ መውጣት ነበረብኝ። ከጓደኛዬ ጋራ በሚስጥር ወደ ሱዳን አመለጥ። ሱዳን ደረስን፣ ተሳካልን። ትልቅ ቀን ነበር፣ በማለት ከሞት መንጋጋ የወጣበትን አጋጣሚ ያስታውስ ነበር። ታዲያም ያኔ ደግሞ የ21 ዓመት ወጣት ነበር። ይህ በእንዲህ እንዳለ የእሸቴና ድመቶቹን የቤተሰብ ታሪክ ስለሚያስቀኘው ሌላኛው የህይወቱ ምዕራፍ ስንመለከት ይህ ሰው ዛሬ በኒውዮርክ ጎዳና ላይ በድመቶቹ ተከቦ እነሱን እየመገበ ጊዜውን ያሳልፋል። በዚህም ከድመቶች ጋር የተቆራኘ የቤተሰብ ታሪክ ጅማሩ ደግሞ መጀመሪያ ያገኘው ኑቢያ ወይም ሱዳን ብሎ የሚጠራውን ድመት ነበር። ታዲያም ይህ ድመት ባንድ ወቅት እሸቴ ቁጭ ባለበት መጥቶ ይዞረዋል። ከዚያም ትኩር ብሎ ያየዋል። በዚህ መሰረት ወደድኩት የሚለው እሸቴ ከዚያም በኋላ እነዚህን ድመቶችን እንከባከባለሁ ብዬ ወሰንኩ ሲልም ያስረዳል። ከዚህም በላይ ሌላኛው በጣም አስገራሚ ነገር አብዛኞቹ የድመቶቹ ስሞች ለእሸቴ ትርጉም ባላቸው ስሞች የተሰየሙ መሆናቸው ነው። በተጨማሪም ድመቶቹ ሌላ ሰው ሲመገባቸው እንኳን ደስ አይለውም። ታዲያም በዚህ መሀል ከጎዳናው አቅረቢያ የምትኖር አንድ ሴት እየመጣች ስትመግባቸው ሁሌም ይጣላል። ድመቶቹን አስገድደሽ እያበላሽ እያጨናነቅሻቸው ነው ይላታል። ሲመራው ደግሞ እያሸበርሻቸው ነው። የኔ ድመቶች ናቸው እንጂ ያንቺ አሻንጉሊት አይደሉም። በቃ በቃ ብሎ ይቆጣል። በቃ ድመቶቹ ለሱ እንደ ቤተሰብ ናቸው። አሁንም ከዚህ እንደ ውቅያኖስ ከሚጨለፈው የህይወት ታሪክ መሀል የአረጋዊው ሌላኛው ታሪክ ክፍል ደግሞ ያልወጣለት ሐዘንና ቁጭት ላይ ያጠነጥናል። እኔ ሐዘን አለብኝ በውስጤ ስሜቱ የተቃወሰ ሰው ነኝ የሚለው እሸቴ ቢሆንም ግን መድኃኒት አልወድም፣ ሙዚቃ ሰማለው፣ ተፈጥሮ ወዳለው፣ ከምንም በላይ ደግሞ ድመቶች አሉኝም ይላል። ድመቶች ከጨለማ ውስጥ ብርሃን ይሰጣሉ። በተለይ ሪኮ የሚባለው ድመቴ አድማስ ነው የገለጠልኝ መታከማይ ነበር። ሲሞት በጣም ነበር የተጎዳው፣ ሲል ሀሳቡን ጨምሮ ይናገራል። በእርግጥ እሸቴ እንደ ቤተሰብ አብሮ ከሚኖራቸው መካከል አስራ አምስት ድመቶች ሞተውበታል። በዚህ ምክንያት መጀመሪያውኑ ባላገኛቸው ሻል ነበር ሲል ምን ያህል በመሞታቸው እንደተከፋም ይገልጻል። በሌላ በኩል ደግሞ በኢትዮጵያ የሞቱ ጓደኞቹ ሀዘንም እንዲሁ ሁሌም በውስጡ አለ። ሁሉም ሐዘን አለ። የምታመልጠው ይመስላል፣ ግን ሌላ ቦታ ብትሄድም ይከተልሃል። ሱዳን ብትሄድ፣ እዚህ ብትመጣም ይከተልሃል። ድመቶቼ ግን ሐዘኔን የምረሳባቸው ናቸው ይላል። ይህ አረጋዊ በሕይወት ዘመን የታዘባቸው ነገሮችን ደግሞ ለመጪው ትውልድ ከትቦ ከጠንካራ መልእክቶች ጋር አጋርተዋል። በዚህም እሸቴ በሚቀመጥበት ቦታ በትልልቅ ካርቶኖች ላይ ስለ እሱና ስለታዘባቸው ጠንካራ መልእክቶችን በእንግሊዝኛ ጽፏል። አንደኛው ጽሁፍ ከላይ ዘረኛ ግብዝነት ይልና ዝርዝሩ ስለ የትኛው ነጻነትና ዲሞክራሲ ነው የምታወሩት? ከፊቴ ገለል በሉና ወደ ሲኦል ወይም ደግሞ ወደ ሩቅ ጋላክሲ ጥፉ። ዘረኛ አፓርታይድ ህዝብ፣ አፓርታይድ ፖሊሲ፣ አፓርታይድ ሀገር ጥቁሮችና አፍሪካውያንን ለቀቅ አድርጉ ይላል። እሸቴ ሰዎች ስለ እሱ ያላቸው አመለካከት ትክክል እንዳልሆነ ይናገራል። አንዳንድ ሰው ግድ የለውም በቃ፣ ቤት አልባ እንደዛ ነው የሚያዩኝ፣ በህይወቴ ምን እንዳስከፋኝ አያውቁም ሲልም ሰዎች ስለ እሱ ያላቸውን አመለካከት በተመለከተ የታዘበውን ነገር አጋርተዋል። በጣም በጣም ጥሩ ሰው ነኝ፣ ሁላችሁም ከፊቴ ገለል በሉና ወደ ሲኦል ወይንም ሩቅ ወዳለው ጋላክሲ ጥፉ በማለት መከፋቱን በስሜት ይናገራል። ታዲያም ከዚህ በኋላ እሸቴ ያው ላይ ታይም ስኩዌር አቅራቢያ ባለ መኖሪያ የሌላቸው ሰዎች አገልግሎት የሚሰጥ ሕንፃ ላይ የድጎማ ክፍል አለው። በዚህም ኑሮውን ከድመቶቹ ጋር በጎዳና አድርጎ ለመተኛት ብቻ ወደዚህ ክፍል ይሄዳል። ነገር ግን ድመቶችን ጥሎ ሲመጣ ጥፋተኝነት እንደሚሰማውም ይናገራል። እንዲሁም በአንድ ወቅት ለአራት ወር ያክል ክፍሉን ጥሎ ከድመቶቹ ጋር ማደርን ምርጫው እንዳደረገም ይናገራል። በዚህም ይህን ሁላ ተሻግሬ ዛሬ ላይ በመኖሬ ራሴን አደንቃለሁ ሲል ለራሱ ያለውን አድናቆት ያስረዳል። በዚህ ሁኔታ ያሳለፈው ሕይወት ዛሬ በበርካታ መገናኛ ብዙሃን ሽፋን ማግኘት የቻለው እሸቴ የድመት ሰው እሸቴ ወይንም ዘካትማን እሸቴ የተሰኘ ዘጋቢ ፊልም ተሰርቶለታል። ይህ ዘጋቢ ፊልም የዓለም የስደተኞች ቀን ምክንያት በማድረግ የተሰራ ሲሆን በኒውዮርክ ከተማ ለተፈናቀሉ ድመቶች የሚሆን ጊዜያዊ መጠለያ ያቀረበውን ይህንን ኢትዮጵያዊ ስደተኛና ና ይህን ስራ እንዲሰራ ያደረገውን ሙሉ ታሪክ ለእይታ በቅቷል። አንዳንድ ሰዎች ግድ የላቸውም፣ ቤት የለሽ ህይወትን ለማሸነፍ የምጥር ጎበዝ አድርገው ነው እኔን የሚያዩኝ ሲል እሸቴ በዚህ ዶኩሜንተሪ ላይ ተናግረዋል። ኢትዮጵያዊ ስደተኛ እሸቴ በ1974 የመጀመሪያውን የእርስ በርስ ጦርነት ሸሽቶ ከጎንደር ወደ ሱዳን ሄደ፣ በመጨረሻም ወደ አሜሪካ ያቀና ሰው ነው። ይህ ዘጋቢ ፊልም ስለ እሸቴ መሰደድ ብቻ ሳይሆን ምንም እንኳን እሸቴ በመኖሪያ ቤት እጦ ሲሰቃይ ቢቆይም እሱ ተፈናቃይ ሆኖ ስለ ተፈናቀሉ ድመቶች ጊዜያዊ መጠለያን በመስራት ማሳደጉ የኢትዮጵያዊነትንና የሰው መሆኑን ትርጉም በጉል ያሳያል። ይህንን ታሪክ ሰንዶ ለሕዝብ በማድረስ ረገድ ግንባር ቀደም የሆነችው የፊልም ባለሙያ ላውራ ቼኮ በዶክሜንተሪው እሸቴ ያለም ውስጥ የገቡት በራሱ አይንና በራሱ አንደበት የተመረጡ ታሪክ ማካፈሏንም ታነሳለች። ፊልሙን ሰርቶ ፊልሙን ሰርቶ ማጠናቀቅ ቀላል እንዳልነበረ የምትናገረው ላውራ ቼኩዌ ቀረጻ በሚደረግበት ወቅት እሸቱ ሞባይል ስላልነበረው በስፍራው መኖሩን በእግር እየሄደች ስታረጋግጥ እንደነበረም ትናገራለች። በመሆኑም ዛሬ ላይ እሸቴ ታሪኩን በአለም ላይ ማውጣቱ በጣም የተደስተበት ጉዳይ ሆነዋል። ታዲያም እሸቴ ይህን አጋጣሚ ሲያስረዳ ይህ አንዳንድ የህይወቴን ደስታ ጊዜን ያሳያል ይላል። በዚህም ለመወዳቸው ድመቶችና ለመወዳት ውብናት ሀገሬ ኢትዮጵያ ያለኝን ፍቅር ለመግለጽ እድል አግኝቼበታለውም ይላል። ሁሉም ከፍቅር የመነጨ እንደሆነና የልጅነት ጊዜውን በፍቅርና በደስታ የተሞላ እንደሆነም ይናገራል። በልጅነቱ ጎረቤቶቹ ሁሉም ነገር ተሳስቦና እስከ ቁራሽ እንጀራ ድረስ ተከፋፍለው ሲበሉ እንደነበረም ያስታውሳል። ድመቶቹን አሰባስቦ የመንከባከብ ስሜት የሚመጣው ከዚያው እንደሆነም ያስረዳል። መንከባከብ ተፈጥሮዬ ነው። ይህንን ደግሞ እናቴም ታውቃለች። እኔ ስለ ሌሎች መስዋዕትነት እከፍላለው። ቤተሰቦቼ ተፈጥሮን በትክክል ያውቃሉ። ይሄ መቼም አይለወጥም ሲልም ይገልጻል። እሸቴ በሱዳን የስደተኞች ካምፕ ውስጥ ለአምስት አመታት ኑሯል። በዚህ ጊዜ በተስፋ ማጣትና በቤተሰብ ናፍቆ ሲሰቃይ እንደነበረም ይናገራል። እሸቴ የስደት ጉዞውን ለመግለጽ የተጠቀመው ቃል የምድር ላይ ሲኦል የሚል ነው። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። ባለስናችሁ መረጃ እንደ ተደስታችሁበትና